እጅግ በጣም ያሳዝናል። ዘማሪት የምስራች ከዚህ ዓለም በሞት መለየቷን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። በርካቶቻችሁ የምታውቋት ዘማሪት የምስራች ታዲያ አሳዛኝ በሆነ ሁኔታ ሕይወቷ አልፏል። ዘማሪት የምስራች ጨጓራዋ አካባቢ ከነበረው አራተኛ ደረጃ ካንሰር በተአምራት ተፈውሳ እግዚአብሔርን እያመሰገነች መቆየቷ ይታወቃል። ከጊዜ በኋላ ቼክአፕ ስታደርግ ታዲያ ጀርባዋ አካባቢ ሶስተኛው አጥንት ላይና ሳንባዋ ላይ ካንሰርና ከባድ ሳልታክሎበት በፍጥነት ጽኑ ሕሙማን ክፍል እንድትገባ የተደረገ ቢሆንም ከደቂቃዎች በፊት ህይወቷ ማለፏን መረጃዎች አሳይተዋል። ነፍስ ይማር። የሚያሳዝን ዜና ሰምተናል። ዘማሪት የምስራችን ዛሬ በሕይወት አተናታል። ከትላንት በስቲያ ለርሆቦት ቤተክርስቲያን በምናስባሰው ገቢ ገብታ እያቃሰተች ገንዘብ ለዚች ቤተክርስቲያን መለገሷ እናስታውሳለን። ዛሬ በጦር ኃይሎች ሆስፒታል እንዳረፈች ተነግሮናል። እንግዲህ ወደምትወደው ጌታዋ ሄዳለች። ለቤተሰቧና ለወዳጆቿ ሁሉ መጽናናትን እንመኛለን። ያለን እሺ። ዘማሪት የምስራች ሲሞልን አጣነ። በብዙ የተጋችሁ በብዙ የለፋችሁ ልታድኑ ብትኖር ብላችሁ የሮጣችሁ፣ ለቤተሰቦች ለቅዱሳን ሀገር ውስጥ ከሀገር ውጭ ይላላችሁ መጽናናትን እመኛለሁ። የምር በጣም ያሳዝናል። በጣም ልብ ይሰብራል። እግዚአብሔር በጎ ፈቃድ ሆኗል። እኛ ምን እንላለን? ምን እናደርጋለን? እግዚአብሔር የወደደውን ካደረገ የምር በጣም ያሳዝናል። ብትኖር ለእኛ መልካም ነበር፣ ነገር ግን ሄዳለች። የቅዱሳን ሞት በእግዚአብሔር ዘንድ የከበረ ነውና ወደ ምትወደው ወደ አገለገለችው ወደ ዘመረች ወደ አምላኳ ዘማሪት የምስራች ሄዳለች። ለሁላችሁ መጽናናት ይስጣችሁ። የምር በጣም ያማል። ምን እንላለን? በኢየሱስ ክርስቶስ እኔ ደንግጬ ነው ወደዚህ የመጣሁት የምስራች ሞተች እንዴ በቅርባ እንዴ ታሽላት ኢትዮጵያ የገባችው ከዛ መቼ ቀን ትናንት ትናንት ላይ ብቻ ሰምቻለኝ የጀርባ አጥንት ካንሰር ተገኝቶባት ድጋሚ ወደ ታይላንድ ሄዳለች ሲባል ወይኔ እግዚአብሔሩ ወይኔ እግዚአብሔሩ ይሄ ካንሰር የሚባለው በሽታ ምሕረት የሚባለው አያውቅም እንዴ ምን እየተካሄደ ነው ከዛ ሁሉ ኬሞ በኋላ ድጋሚ ታማ የሞተችው የሰማይ አምላክ የምድሩ ባለቤት በኢየሱስ ስም፣ እንዲት ነው የሚያስፈራው? ለእሷ እያገለገሉ መሞት ለእሷ እድል ነው። የምር እድል ነው። ስንቶቹ አለው ሳያገለግሉ በወጡበት የሚቀሩ ንስሓ እንኳን ሳይገቡ እሷ ግን ቤቷን ሰርታለች። መልካም እረፍት ነው። የምር ሞታ ከሆነ በኢየሱስ ስም። እጅግ አሳዛኝ ዜና ተሰምቷል። ዘማሪት የምስራች ከዚህ ዓለም በሞት ተለይታለች። ይህንን ቪዲዮ ከምሰራበት ከአንድ ሰዓት በፊት ሕይወቷ እንዳለፈ ተሰምቷል። እጅግ በጣም ያሳዝናል፣ ልብን ይሰብራል። ዘማሪት የምስራች እግዚአብሔር ከብዙ ነገር አስመልጦ እስካሁን ያቆያት እህታችን ናት። አሁን በተሰማ አሳዛኝ ዜና ግን ስታገለግለው ወደ ነበሩና ወደምትወደው አምላኳ ሄዳለች። ለመላው የኢትዮጵያ ሕዝብና ወዳጆቿ ለቤተሰቦቿ መጽናናትን እንመኛለን። መልካም ጊዜ እጅግ በጣም አሳዛኝ ሰበር መረጃ አለኝ። እህታችን ዘማሪት የምስራች ከዚህ ዓለም ደሙት ተለይታለች። ዳገለገለችበት ወደ አምላኳ ሄዳለች። ለመላው ወዳጆቿ፣ ለመላው ጓደኞቿ፣ ለመላው ቤተሰቦቿ በሙሉ መጽናናትን እንመኛለን። እግዚአብሔር ያጽናችሁ። ለእግዚአብሔር ዘምራ እግዚአብሔርን ሰብካ፣ ዛሬ ግን ወደ አምላኳ እረፍት ልታደርግ ሄዳለች። ለወዷች ዘመዷ በሙሉ መጽናናትን እንመኛለን። እግዚአብሔር ያጽናቸው። ለነበራት የካንሰር ሕክምና በመላው ኢትዮጵያውያን ዘንድ ርብርብ ሲደረግላት የነበረችው ዘማሪት የምስራች ከዚህ ዓለም በሞት መለየቷ ተሰምቷል። አጠቃላይ ርብርብ ያደረጋችሁ እንደዚሁም ደግሞ በዚህ ሐዘን ክፉኛ ለተጎዳችሁ በሙሉ መጽናናት እንዲሆንላችሁ እመኛለሁ። የተወዳጇ ዘማሪት የምስራች ስሞን ሽኝት ነገ ጠዋት አራት ሰዓት ላይ በዩጎ ቤተ ክርስቲያን ይከናወናል። የቤተ ክርስቲያን መሪዎች፣ መጋቢዎች፣ ሽማግሌዎች፣ ዘማሪያን፣ ወዳጅ ዘመድ፣ ቤተሰብ እንዲሁም ጓደኞቿ የዘማሪት የምስራች ወዳጆች፣ የምትወዷት ቅዱሳን በሙሉ ተገኝታችሁ እንድትሸኙ በእግዚአብሔር ፍቅር እንጋብዛለን። የሽኝት ስነ ስርአቱ የሚደረገው በዩጎ ቤተ ክርስቲያን ይሆናል። ይህ ሽኝት ፕሮግራም ደግሞ በቀጥታ ስርጭት በክርስቲያን ቲዩብና በአክሉሉ ተስፋይ የቲክታክ አካውንት የሚተላለፍ ይሆናል። እግዚአብሔር ይባርካችሁ። ትሞቻለሽ የሚል በጣም ብዙ መልእክቶች በስነስርዓት። በቃ ሰይጣን በአካል ማለት ነው። ትሞቻለሽ ትናትበይ፣ በቃ ማለት ተስፋ አታድርጊ፣ ሰዎች የሚሉሽን አትስሚ። ፎርስቴጅ ካንሰር ደርሶ የዳነ ሰው የለም። አሳያቸዋለሁ ቴክስቱን ምናምን እና ፎርስቴጅ ደርሶ የደረሰ የዳነ ሰው የለም። ስለዚህ ተስፋ ቁረጭ ይለኛል። ከዛ ሰውነቴ ደግሞ በጣም አልቆ ስለነበረ ሰይጣን ምን ይለኛ ትጂና እስኪ በመስተዋት ራስሽ አትድኝም፣ ማዋች ነሽ ነው የሚለኝ። እኔ ባይዘዌ ሞትን አልፈራም፣ በእውነት ሞትን ፈርቼ አይደለም። ግን አልጨረስኩም እዚህ ያለኝን ስራ። ኢየሱስ ጌታ ነው፣ ገና ለብዙዎች መዳን ምክንያት እሆናለሁ። ሃሌሉያ። ከዛ ሄድና በመስተዋት የምርም ራሴን ሳይ ሰውነቴ አልቋል፣ አጥንት ብቻ ነኝ ያለሁት። ከዛ ራሴን ለማጥፋት መሞክራለሁ። ቀለም እንድነ የምኖረው እያልኩኝ ምክንያቱም እንዲህ የሆንኩኝ አሁን ከዚህ በኋላ እመለሳለሁ የምሬ አሁን እኮ በጣም ደህና ነኝ። ኢየሱስ ጌታ ነው። ሃሌሉያ። የኢየሱስ ስም ይባረክ። ብቻ ብዙ ብዙ ብዙ ነገር አሳለፍኩኝና የመጨረሻውን ኬሞ እየወሰድኩኝ ባንኮክ ላይ፣ የሚገርማችሁ ከባንኮክ ውጪ እንጂ መሬት መንቀጥቀጥ ተነስቶ የሚያውቀው ባንኮክ ላይ ተነስቶ አያውቅም። እና እኔ የመጨረሻውን ኬሞ መድኃኒት እየወሰድኩኝ ጌታን እያመሰገኑ መዝሙር ከፍቼ እየዘመርኩ ነበር። ሁለተኛ ቀን ላይ ነው።